አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አልሐምዱሊላህ አሰላም ነኝ እናንተ እንዴት ናችሁ በጣም ጠፍቻለሁ እንግዲህ ዛሬ ብቅ ብያለሁኝ ከመገናኛ ወደ መልካጨፌ እየሄድኩ ነው እንግዲህ መልካጨፌ ትምህርት ቤት ነው ትዝታ ያለባችሁ ይህ አዲሱ መንገድ ነው ከመገናኛ እስከ ገበያው ድረስ ማለት ነው። አዲስ መስመር የተሰራው በጣም ሰፊ ነው። ደስ የሚል ነው። በደንብ ቪዲዮ ቀርጬ አሳያቸዋለሁ ብዬ ቀረጻ ላይ ነበርኩና አጋጣሚው ስልኬን ሳይው እየቀረጸ መስሎኝ ቪዲዮ አልተከፈተም። ያው ከትምህርት ቤት ስደርስ ሳይው ቪዲዮ አልቀረጸም እና አጋጥማ ኢንሻአላህ በሰፊው አሳያቸዋለሁ። ይሄ የት መልካ ጨፌ ትምህርት ቤት በሩ ነው እና የቀጥታ እንግዲህ ወደ ገበያው የሚያስኬድ ነው። መኪናም ባጃጅም ያስኬዳል። ያው አሁን ላይ የማሻላ መርሳ በጣም እየተሻሻለች ነው። ኗሪ ያድርገን ብዙ እና ያለን ያው መንገዱ እንግዲህ ወደ ገበያው ቀጥታ ባጃጅ ይገባል። እንደገና አሁን መናኸሪያ ራሱ ፈርሷል። የመናኸሪያ አካባቢ ያለው ኮንቲነሮች ሁሉም ፈርሰዋል። እንደ አዲስ ግንባታ ሊጀመር ነው። እናም ያው በጣም ተቀያይሯል ሀገራችን እና በደንብ ልቀርስን እንግዲህ ፊት ለፊት ወደ ማዶ የምትተዋቸው ወይ መከላከያ ምናምን ስላለ እንደዚህ ቪዲዮ ለመቀረስ ትንሽ ስለሚከብድ ደበቅ አድርጌ ነው የቀረጽኩት። በደንብ ላይ ይታያችሁ ይችላል። እናም ይህን ይመስላል መልካ ጭፌ መንገዱ፣ ማለት ነው ወደ ገበያው መሄጃ አባሃቃዬ ይህን ይመስላል። በጣም ተቀያይሯል። እናያው መንገዱ ግን ማሻላ በጣም ሰፊ ነው። እንደዚህ ደግሞ እንደዚህ ከዛሬው እንደ በፊቱ ወጣ ገባ የለውም። ቀጥ ብሎ ወደ መገናኛ ወደ ገበያው ያስገዳል ማለት ነው። ከታች ቤተ ክርስቲያኑ ወደ ታች ተደላድሏል። ያ የነበረው ቆሻሻ ምናምን እንደ ድሮ አይደለም፣ በጣም ተሻሽሏል። እናም እንግዲህ ባጭሩ ይህን ይመስላል አዲሱ መስመር ማለት ነው። ትምህርት ቤት ትዝታም ያለባችሁ